ሰላም ጤና ይስጠልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከእኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬው ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን፣ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱንም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው ከዛ በተጨማሪ ግን እንዲሁ ትላንትና ማንቸስተር ዩናይትድና እንግዲህ ሊዮን የዩሮፓ ሊግ ጨዋታ ማድረጋቸው ይታወሳል። ከዛ ጨዋታ ጋር በተያዘ በርከት ያሉ ነጥቦች እየተነሱ ይገኛሉ። እነሱን ጉዳዮች ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ይቆዩ። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትሆኑ ነው በአክብሮት የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ከሀገር ውስጥ ጉዳዮቻችንን ጀምር። ነገሌ አርሲ ወደ ኢትዮጵያ ፕሪምየር ሊግ አደገ። በኢትዮጵያ ከፍተኛ ሊግ ምድብ ላይ እየተወዳደረ የሚገኘው ነገሌ አርሲ እግር ኳስ ክለብ ወደ ኢትዮጵያ ፕሪምየር ሊግ ያደገበትን ውጤት ማስመዝገብ ችሏል። ነገሌ አርሲ እንግዲህ ከስልጤ ወራቤ ጋር ያደረገውን ጨዋታ ሶስት ለአንድ በሆነ ውጤት ማሸነፍ ችሏል። ሁለተኛ ደረጃ ላይ የሚገኘው ደሴ ከተማ አቻ መለየቱን ተከትሎ ነገሌ አርሲ የነጥብ ልዩነቱን ወደ አራት አስፍቶታል። ይህንም ተከትሎ ነገሌ አርሲ አንድ ጨዋታ እየቀረው የ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለብ መሆኑን አረጋግጧል። ነገሌ አርሲና ና ሸገር ከተማ በዘንድሮ የውድድር ዘመን የኢትዮጵያ ፕሪሚየር ሊግን የተቀላቀሉ ክለቦች መሆናቸውም ጭምር ነው እየተረጋገጠው ከሀገር ውስጥ ይህንን መረጃ ነው ለእናንተ ምናደርሰው ወደ ውጭ ሀገር ስፖርት መረጃዎቻችን በቀጥታ እንውሰዳችሁ። ያለኝ ተሰጥኦ ከፈጣሪ ስጦታ ነው ብሏል ሊዮኔል ሜሲ። አርጀንቲናዊው የስምንት ጊዜ ባሎን ዶር አሸናፊው ተጫዋች ሊዮኔል ሜሲ ያለው የእግር ኳስ ተሰጥኦ የፈጣሪ ስጦታ ብሎ እንደሚያምን ይገልጻል። ያለ ተሰጥኦ አብሮ የተወለደ ነው ወይስ ደግሞ በጥረት የተገነባ ነው ተብሎ የጠየቀው ሊዮኔል ሜሲ እኔ የተወለድኩት በዚህ መንገድ ነው ሲል ምላሹን ሰጥቷል። በእርግጥ ራሴን ለማሻሻል እና በደንብ ለማጎልበት ጠንክሬ ሰራ ነበር የሚለው ሊዮኔል ሜሲ ነገር ግን ከልጅነት የጀምሮ የተቀየረ ነገር የለም እንደዚሁ ሲጫወት ነበር ሲልም ነው የተናገረው። ሜሲ አክሎም ተሰጦ እየበለጠ ለመጠቀም እየሞከርኩኝ ከፈጣሪ የተሰጠኝ ስጦታ ነው ሲል ተሰጦ ያለ ጥረት ብቻ በቂ አይደለም ሲልም ነው የተናገረው። ፈጣሪ ሁሉንም ነገር ስለሰጠኝ አመሰግነዋለሁ፣ ሁሉንም ነገር አሸንፌ ያለው ተጨማሪ መጠየቅ አልችልም ሲልም ነው ሊዮኔል ሜሲ የተደመጠው። ጓርዲዮላ እግር ኳስን ጎድቶታል ብሏል ሊዮኔል ሜሲ። አርጀንቲናዊው የቀደሞው የባርሴሎና ተጫዋች ሊዮኔል ሜሲ ፔፕ ጓርዲዮላ እግር ኳስን በተለየ መልኩ ማየቱ ለእግር ኳስ ጉዳት ነው ሲል ተናግሯል። ፔፕ ጓርዲዮላን ልዩና ከሌላ ዓለም የመጣ ነው ያለው ሊዮኔል ሜሲ እሱ እግር ኳስ ማንም በማይመለከትበት በተለየ መንገድ ነው የሚመለከተው ብሏል። እሱ እግር ኳስን ቀይሯል። ሰዎች የባርሴሎና ጨዋታን መጫወት ይመርጣሉ፣ ለመቅዳትም ይሞክራሉ። ይሄ ደግሞ ለእግር ኳስ ጉዳት ነው ሲል የስምንት ጊዜ ባሎን ዶር አሸናፊው ይናገራል። ሜሲና ጓርዲዮላ ሁለቱ እንግዲህ የባርሴሎና ታሪካዊ ሰዎች ሲሆኑ ሜሲ ጓርዲዮላ እግር ኳስን ጎርቷል ማለት እንግዲህ አሉታዊ ሳይሆን አውንታዊ ነው ብሏል። ክለቦች እንግዲህ በየራሳቸው መንገድ ከመጫወት ይልቅ የሌላን መቅዳታቸው የሚያጎላ ሀሳብም እንደሆነ ጭምር ነው ሊዮኔል ሜሲ የተናገረው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ባሉን ተጫዋቾች ደስተኛ ነኝ ብለዋል አሰልጣኝ አርነስሎት። የመርሴሳይዶ ክለብ ሊቨርፑል ዋና አሰልጣኝ የሆኑት አርነስሎት ቡድናቸው ከሌስተር ሲቲ ጋር ከሚያደርገው ጨዋታ በፊት ነው ጋዜጣዊ መግለጫ የሰጡት። አርኔስሎት እንግዲህ ሲናገሩ የቨርጅል ቫንዳይክ አዲስ ኮንትራት ምርጥ ተጫዋቾችን ማየትም ማቆየትም እንደምንፈልግ ያሳየ ነው ሲሉ ይናገራሉ። አሌክዛንደር አርኖልድ ትሬንት ማለት ነው ከጉዳያት ተመልሷል፣ በእሁዱ የሌስተር ሲቲ ጨዋታ ተጠባባቂ ሆኖ የሚጀምር ይሆናል ሲሉም ነው አሰልጣኝ አርኔስሎት የተናገሩት። ባሉን ተጫዋቾች ደስተኞች ነን፣ የሞሐመድ ሳላህና ቨርጅል ቫንዳይክ ኮንትራት ማራዘም በራሱ ትልቅ የዝውር መስኮት ነው ብለዋል። ከውል ጋር ያለው ችግር የገንዘብ አልነበረም። ተጫዋቾቹ ውል ካልተሰጣቸው እቃ መግዣ ገንዘብ አይኖራቸውም ማለት አልነበረም። አጠቃላይ ስለ ወደፊት ቆይታቸው ነበር። ባለፈው ክረምት ቡድኑን አልቀየር ነውም ነገር ግን ደረጃው አልወረደም ሲልም ነው አርኔ ስሎት የተናገረው። በተለይ ደግሞ ዘንድሮ እንግዲህ ሻምፒዮን ለመሆን ጥቂት ጊዜያቶች ብቻ ወይም ደግሞ ጥቂት ጨዋታዎች ብቻ ናቸው የሚቀሯቸውና እንግዲህ ሻምፒዮን ለመሆን በጣም እየተቃረቡ ይገኛሉ። እነዚህን ሁለት ተጫዋቾች ደግሞ በቀጣዩ የውድድር አመትም ከክለባቸው ጋር መቆየት ትልቅ ዙጉረን እንዳደረግ ነው ምንቆጥረው ቆጥረው ነገር ግን ሌሎች ተጫዋቾችንም እንጨምራለን የሚል አይነት ሀሳብ ነው የሰጡት። የቀጣዩ የተጫዋቾች የዘውር ጊዜ ለሊቨርፑል በጣም ጥሩ ነው ብዬ አስባለሁ። በቀጣይ ሊኖር የሚችለው ነገርን አብረን እንመለከታለን ሲሉም ጭምር ይናገራሉ። አሰልጣኝ አርነስሎት በአስቴታቸው ሌላኛው አሰልጣኝ አርነስሎት ያነሱት ነጥብ ሁሉም አባላት ከቦርኑ ጋር ጥሩ ስራ እየሰሩ እንደሆነ እስከሆነ ድረስም፣ ሁሉንም ማቆየት እንፈልጋለን። ዋናው ብቻ እነሱ ጥሩ ስራ መስራታቸውን ይቀጥሉ እንጂ በዚህ ቡድን ውስጥ ማቆየት እንፈልጋለን ሲሉ ነው የተናገሩት። ትሬንት አሌክዛንደር አርኖልድ ከውል ጥያቄያችን በኋላ ስሜቱን ግልጽ ያደርግልናል ሲልም ጭምር ነው እንዲሁ የተናገሩት አሰልጣኝ አርኔስ ሎት። ይቀጥሉና ካለፉት ስድስት ጨዋታዎች አምስቱን ማሸነፍ ችለናል። በሙሉ ሲዝኑ ቀላል ጨዋታዎችን አድርገናል ከተባለ ሶስት ወይም አራት ነው። ከዛ ውጭ በሙሉ አስቸጋሪ ነበሩ። ብዙ ጨዋታዎች ከአንድ ወይም ደግሞ በሁለት ግብ ልዩነቶችም አሸንፈናል በጣም ጥሩ ሊግ ነው ጨዋታዎችን ለማሸነፍም ከባድ የሆነ ሊግ ነው ሲል ነው አርነስ ሎት የተናገረው ምርጥ ተጫዋቾችን ማቆየት እንደምንፈልግ እንግዲህ እንናገራለን ለብዙ ዓመታት ምርጥ ጊዜያቶች ንም ያሳለፉ ተጫዋቾች እዚህ ይቆያሉ ቨርጂል ቫንዳይክ ጥሩ ባህር ያለው ታሪክ ያለው ተጫዋች ነው ሲልም ነው እንደ የተናገረው ትሬንት አሌክዛንደር አርኖልድ ግን ምንም እንኳን ኮንትራቱን እስካሁን ድረስ ማራዘም ባይችልም ወይም ወደ ሪያል ማድሪድ ሊያመራ ነው ተብሎ ቢታሰበም በዚህ ሳምንት በሚደረገው ጨዋታ ግን ምናልባት ተሳትፎ ሊያደርግ እንደሚችል ጭምር አሰልጣኝ አርኔ ስሎት በነበራቸው ጋዜጣዊ መግለጫ ላይ ተናግረዋል። ቻልሲን የተመለከቱ መረጃዎችን እናንሳ። ወደ ኋላ አሽቆልቁለናል ብሏል ሪስ ብለዋል። ሪስ ጄምስ የቸልሲው አንበል ሪስ ጄምስ ቡድናቸው በትላንትናው ምሽቱ ጨዋታ ወደ ኋላ ማሽቆልቆሉን ነው የተናገረው። የቸልሲው አንበል ሪስ ጄምስ ቡድናቸው በትላንትናው ጨዋታ ደካማ እንቅስቃሴ ማድረጉን በሰጡ አስቴት ላይ ይገልጻል። ግማይ ፍጻሜውን ተቀላቅለናል፣ ነገር ግን ቡድኑ የተጫወተው የወረደ እግር ኳስ ነበር ሲል ሪስ ጄምስ ስለ ጨዋታው ተናግሯል። ሪስ ጄምስ ያክልና ቡድኑ በጨዋታው ምንም መሻሻል አላሳየም፣ ወደ ኋላ አንድ እርምጃ አሽቆልቁሏል ሲልም ነው የገለጸው። ኤንዞ ማሬስካ ከኢብስዊች ጨዋታ እንግዲህ በኋላ የተናገሩት አንድ ሀሳብ ነበር። የመጀመሪያዎቹ ሁለት ጎሎች የተቆጠሩበት የስቴዲየም ድባቡ ጥሩ ስላልነበረ ነው ብለዋል። ከትናንትናው ጨዋታ በኋላ እርግጥ ነው ተጋጣሚያችንን በመደገፍ የሚታሙ አልነበሩም በሚገባ አሳይተዋል ሲሉም ይናገራሉ። ያው እኔ እንደ አሰልጣኝ ጥሪ አቅርቤ ነበር፣ ቀደም ብዬ ተናግሬ ያለው በቄኔ ድርሻ መናገር ብቻ ነው ሲልም ይናገራል። ይህንን አስተያየት በተመለከተ በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። እንግዲህ አሰልጣኝ ኤንዞ ማሬስካ የደጋፊዎቻቸው የድጋፍ ድምፅ ካልሰሙ ጨዋታዎችን አያሸንፉም ማለት ከሜዳ ውጭ ጨዋታዎችን ለማሸነፍ በጣም አስቸጋሪ ሊሆንባቸው እንደሚችል ጭምር ነው ሀሳቦቻቸውን ሰዎች እየሰጡ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናልን በተመለከተ የምናነሳው ነጥብ ኢያን ራይትን ይመለከታል። እሱ በሁሉም ቦታ ነበር ብሏል። ሚዲያዎች ክብር የላቸውም። ደክላን ራይስ በመጀመሪያው የሪያል ማድሪድ ጨዋታ ላይ አይተናው የማናውቀው ሁለት ጎሎችን አስመልክቶናል። ሚዲያዎች ግን ዝም አሉ። ደክላን ራይስ በሁለቱም ጨዋታዎች በሁሉም ቦታዎች ላይ ሲጫወት ነበር። እሱ በሚሰጠው ቦታ ላይ ጠንክሮ እየሰራ ጠንክሮ ይጫወታል። ዴክላን ራይስ ከሳጥን ሳጥን መጫወት የሚችል በስድስትና በስምንት ቁጥር ቦታ ላይ መጫወት ይችላል። በተሰጠው ቦታ ላይም በአግባቡ ይጫወታል ሲልም ነው የተናገረው። እንግዲህ ይህን የተናገረው ኢያን ራይት እንደሆነ ነው መረጃዎች እየወጡ የሚገኙት። ሌላኛው እንግዲህ በአውሮፓ ቻምፒየንስ ሊግ የሳምንቱ ምርጥ ተጫዋች እጩ ውስጥ የተካተተው ዴክላን ራይስ ሁለተኛ ሆኖ አጠናቋል። አንደኛ የሆነው የቦሩሲያ ዶርትመንድ ዋና አጥቂ ሴርሂው ጉራይሲ ነው። እንግዲህ ይህ ሽልማት ዴክላን ራይስ ባለፈው ዙር ማሸነፉ ይታወሳል። በአሁኑ ሁለተኛ ሆኖ አጠናቋል። በእርግጥም የዶርትሙንድ ጨዋታን እንግዲህ ላይ የተመለከታችሁ በተለይ ከባርሳ ጋር በነበረው ጨዋታ ላይ የዶርትሙንድን ጨዋታ የተመለከታችሁ ሴርሁ ጉራይሲ ሃትሪክ መስራቱን እንደምናስታውሰው ነው። በጨዋታ ላይም ጥሩ የሚባል እንቅስቃሴን አስመልክቶ ነበር የዚህ ሳምንት የአውሮፓ ቻምፒየንስ ሊግ ምርጡ ተጫዋች ሽልማትንም እንዲሁ አሸንፏል። አርሰናል በአውሮፓ ካሉ ምርጥ ቡድኖች አንዱ ነው ብለዋል፣ የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ። የፈረንሳዩ ክለብ ፓሪስ ሰን ዠርሜን አሰልጣኝ የሆኑት ሉዊስ ኤንሪኬ ስለ አርሰናል ተጠይቀው ምላሽ ሰጥተዋል። አርሰናል አሁን ላይ አውሮፓ ውስጥ ከሚገኙ ክለቦች ምርጡ ክለብ ነው ብዬ አስባለሁ። ከኳስ ጋር ይፍ እንቅስቃሴን ያሳያሉ። እነሱ ኳሱን ተቆጣጥረው መጫወትም ይችላሉ። እሱም ባይሆን እንኳን ምርጥ ክለቦች ናቸው። ከእኛ ጋር ይመሳሰላሉ። ነገር ግን በአንድ ነገሮች የተለያየ የአጫወት ዘይቤ አለን፣ ሲሉም ጭምር ነው አሰልጣኙ የተናገሩት ሌላኛው፣ እንግዲህ በዘንድሮ ውድድር ዘመን በእንግሊዝ ፕሪምየር ሊግ ላይ ድሪብል ተደርጎ ታልፎ የማያውቅ ብቸኛው ተጫዋች ማይልስ ሉዊስ ስኬሊ ነው የሚል መረጃ ደግሞ አሁን ላይ እየወጣ ይገኛል። በፕሪምየር ሊግ ቢያንስ ከ15 ጨዋታዎች በላይ ተሰልፎ ተጫውቶ በየትኛውም ጨዋታ የትኛውም ተጫዋች ድሪብል አድርጎ ያላለፈው ተጫዋች ማይልስ ሉዊስ ስኬሊ እንደሆነ ቁጥራዊ መረጃዎች እያሳዩ ይገኛሉ። ማንቸስተር ዩናይትድን ደግሞ እንመልከት። ትላንትና እንግዲህ የዩሮፓ ሊግ የሩብ ፍጻሜ ጨዋታ አድርገው አምስት ለአራት በሆነ ውጤት ማሸነፋቸውን እናስታውሳለን። ድራማዊ ምሽት ነበር። ትናንትና ያደረጉት ኡጋርቴ፣ ዲየጎ ዳሎ፣ ብሩኖ፣ ማይኖና ማጓየር ግቦቹን ያስቆጠሩ ተጫዋቾች ነበሩ። ዩናይትድ በሜዳውና በደጋፊው ፊት በዩሮፓ ሊግ የሩብ ፍጻሜ መልስ ጨዋታ የፈረንሳዩ ክለብ ሊዮንን ያስተናገደ ሲሆን ጨዋታውንም ድራማዊ በሆነ መልኩ አምስት ለአራት በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ ማለፉን እናስታውሳለን። በጨዋታው የመጀመሪያው አጋማሽ ከማንቸስተር ዩናይትድ ተጫዋቾች የተመለከትነው እንቅስቃሴ እንከን የማይወጣለት ድንቅ ጨዋታ ነበር። ነገር ግን በሁለተኛው አጋማሽ ተጫዋቾቹ ጨዋታውን መቆጣጠር ከብዷቸው ግቦችንም ለማስተናገድ ተገደው ነበር። በትናንትናው ጨዋታ በመከላከሉ ረገድ ግብ ጠባቂው አንድሬ ኦናናን ጨምሮ ተከላካዮቹ ያሳዩት እንቅስቃሴ ከሞላ ጎደል ለትችት የሚያጋልጥ ነበር። የተቆጠሩባቸው ግቦች አብዛኞቹ በተከላካዮች አለመናበብና የአካል ቅልጥፍና መጉደል ድክመት እንደሆነ ትላንትና ተመልክተናል። በማጥቃቱ በኩል ድንቅ ሆኖ ያመሻው ማንቸስተር ዩናይትድ አምስት ግቦችን በማስቆጠር በጎል የተንበሸበሸ ጨዋታን ነው ትናንትና ያሳየን። ከአጥቂዎቹ እንግዲህ ጋርናቾ በጨዋታው ተጽዕኖ ፈጣሪ ከነበሩ ተጫዋቾች መካከል ሆኖ ቢያመሸም ማንቸስተር ዩናይትድ በቀላሉ ጨዋታውን ማሸነፍ የሚችልበትን ግብ ግን በመሳቱ ብዙ ትችቶችን እንዲያስተናግድ አድርጓል። የመጀመሪያው ኡጋርቴ ላስቆጠረው ጎል ግን አሲስት ያደረገበት መንገድ በርካቶች አውድሰውታል። በሌላ በኩል የአጥቂ ስፍራ ተጫዋች የሆነው ራስመስ በትላንትናው ጨዋታ ጥሩ መሻሻልን ያስመለከተ ሲሆን ወደ መሀል ጠጋ በማለትም የግብ ዕድሎችን በመፍጠር ክለቡንም ሲያግዝ ታይቷል። ብሩኖም እንደተለመደው በጨዋታው ላይ አንድ ግብ በማስቆጠር ድንቅ እንቅስቃሴን በማድረግ ለድሉ ትልቅ ሚናን ተጫውቷል። ሌላኛው ግን በጨዋታው ደምቆ ያመሸውና የጨዋታው ኮከብ የሚያሰኝ እንቅስቃሴን ያሳየው ካርሎስ ካሴሜሮ ነው። በጨዋታው ሁለት ወሳኝ የመጨረሻ ደቂቃዎችን አሲስት እና የፍጹም ቅጣት ምትን የሚያስገኘው ደግሞ ይኸው እንግዲህ ብራዚላዊው ተጫዋች ነው። ተቀይሮ የገባው ኮቢ ማይኖ እና እንዲሁ ተከላካዩ ሃሪ ማጓየር ባለቀ ሰዓት እንግዲህ አንዳንድ ግቦችን በማስቆጠር ማንቸስተር ዩናይትድን ከሽንፈት የታደጉ ተጫዋቾች በመሆን ምሽቱን አድምቀውታል። የትናንትናው ጨዋታ እንግዲህ በርካቶች አስደናቂ ጨዋታ እንደነበር ገልጸዋል። ሁልጊዜም ማመን አለብህ፣ ያለዚያ አታሸነፍም። የቻልነውን ሁሉ አድርገናል። ደጋፊዎቹም ይገባቸዋል። ዋናው ዓላማችን ይህንን ዋንጫ ማሸነፍ ነው። ደግሞም እንደምናደርገው እርግጠኛ ነኝ ብለዋል። ፈረንሳዊው ሌኒ ዮሮ ነው ይህንን ሀሳብ የሰጠው። ማታያስ ደሊት ከአትሌቲክ ቢልባኦ ጋር ለሚደረገው የዩሮፓ ሊግ ጨዋታ ወደ ቡድን ስብስብ የሚመለስበት እድል ሰፊ እንደሆነ እየተገለጸ ነው። ባለፉት ጥቂት ጨዋታዎች ላይ ማንቸስተር ናይትን የዚህን ተጫዋች ግልጋሎት ማግኘት እንዳልቻለ የሚታወቅ ጉዳይ ነው። አሁን ላይ ግን ይህንን ተጫዋች እንደሚያገኝና በቅርቡ ደግሞ እንደሚመለስ እንዲሁም ከአትሌቲክ ቤልባው ጋር ለሚደረገው ወሳኙ የዩሮፓ ሊግ የግማሽ ፍጻሜ ጨዋታም እንደሚመለስ ጭምር ነው የተገለጸው። በትናንትናው ጨዋታ የመጨረሻው ፊሽካ ከተሰማ በኋላ የኮቢ ማይኖ እናት እኔ አላምንም እያሉ ሲያለቅሱ እንደነበር ማንቸስተር ኢቪኒንግ ኒውስ የተባለው የመረጃ ምንጭ ደግሞ ይህንን መረጃም እያጋራ ይገኛል። ትናንትና ብቻ ድራማዊ ምሽቶችን ማንቸስተር ዩናይትድ አስመልክቶ ነው እየተጠናቀቀው አስደናቂ ምሽት እንደነበር ነው የተመለከት ነው ፖርቱጋላዊው የማንቸስተር ዩናይትድ የቀይ መስመር ዊንግ ባክ የሆነው ዲዮጎ ዳለው ለማንቸስተር ዩናይትድ ባደረጋቸው ያለፉት አስር ጨዋታዎች ላይ አምስት የጎል አስተዋጽኦዎችን አድርጓል ትናንትና ከሊዮን ጋር ጎል አስቆጥሯል ከኒውካስል ዩናይትድ ጋር አሲስት አድርጓል ከሌስተር ሲቲ ጋር አሲስት አድርጓል ሪያል ሶሴዳድ ላይ ጎል አስቆጥሯል እንዲሁ ከፉልሃም ጋርም አሲስት ማድረግ የቻለበትን አጋጣሚ ነው የተመለከት ነው በማንቸስተር ዩናይትድ ያሉ አብዛኞቹ ሰዎች በራያን ቸርኪ ብቃት በጣም ተደንቀዋል። ዩናይትድ እሱን ለማስፈረም እያደረገ የነበረው እንቅስቃሴ ከዚህ ቀደም እምብዛም ሲሆን፣ አሁን ላይ ግን ነገሮች የሚቀየሩበት እድል ሰፍቷል የሚሉ መረጃዎች ናቸው እየወጡ እንደሚገኙ ዘገባዎቹ የጠቆሙት። ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው ጉዳይ ከማንቸስተር ዩናይትድ ጋር ስሙ እየተያዘ የሚገኘው የሊዮኑ ተጫዋች ሪያን ቸርኪ በዚህ ሲዝን በዩሮፓ ሊግ ያስመዘገበውን ቁጥር እንመልከት። ብዙ አሲስቶችን በማድረግ በአንደኝነት ተቀምጠዋል። ስምንት አሲስቶችን በዩሮፓ ሊጉ አድርጓል። ብዙ የጎል አስተዋጽኦችን ያደረገ ተጫዋች ነው፣ 12 የጎል አስተዋጽኦች ያሉት። ብዙ ትልቅ የጎል እድሎችን የፈጠረው ተጫዋች ነው፣ 15 ከክፍት ጨዋታ። ብዙ የግብ እድሎችን የፈጠረም ተጫዋች ነው፣ 38 ብዙ ቁልፍ ኳሶችን ያቀበለ ተጫዋች ነው፣ 46 በእስካሁኑ የዩሮፓ ሊግ ጉዞ ከፍተኛ ሬቲንግ የተሰጠው ያቀረበውም እንዲሁ ሮያን ቸርኪ ነው። 7.8725 ሚሊዮን ፓውንድ የውል ማፍረሻ አንቀጽም በራያን ቸርኪ ላይ ያለ። ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም በትልቁ ይንቀሳቀሳሉ ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት ማንቸስተር ሲቲን ደግሞ እንመልከት። ዊሊያም ጋላስ ይናገራል። አልናስሮች ኬቨን ደብሮይናን ማስፈረም አለበት። ለክሪስቲያኖ ሮናልዶና ለሳዲዮ ማኔ በጣም ጥሩ ነበር። ክለቡ ሊጉን ለማሸነፍ እየሞከረ እንደሆነ አውቃለሁ ስለዚህም ለእነሱ አውንታዊ እርምጃ ነው። የዝውውር በእርግጠኝነት ሮናልዶ ወደ አንድ ሺ ጎል ለመድረስን በጣም ይረዳዋል። ምክንያቱም ኬቨን ደ ብሮይናን አስደናቂ እይታ አለው። እርግጠኛ ነኝ ሮናልዶም ከሱ ጋር መጫወትን በጣም ይፈልጋል። ስለዚህ ኬቨን ደ ብሮይና ወደ አልናስር የሚያመራ ከሆነ ለክሪስቲያኖ ሮናልዶ በጣም ትልቅ ዜና ነው የሚሆነው። ምክንያቱም አንድ ሺ ጎሎች ለማስቆጠር እየታገለ በሚገኘው ሮናልዶ ላይ የኬቨን ደብሮይና አሲስቶች በጣም ጠቃሚ ሊሆኑ እንደሚችሉ ጭምር ዊሊያም ጋላስ እየተናገረ ይገኛል። ማንቸስተር ሲቲ በክረምቱ በአንድሪያ ካምቢያሶ በእርግጠኝነት ጥያቄ ያቀርባሉ ተብሏል። ማንቸስተር ሲቲ ለተጫዋቹ አምስት ሚሊዮን ዩሮ አመታዊ ደሞዝ ለመክፈልም እንዲሁም ዝውውሩንም በስልሳና ሰባ ሚሊየን ዩሮም ለመጨረስ ማቀዳቸው ጭምር ነው ዘገባዎች እያሰፈሩ የሚገኙት። ሪያል ማድሪድን ደግሞ እንመልከት። በሪያል ማድሪድ ውስጥ ባለፉት ሃያ አራት ሰዓታት ውስጥ ያሉ ሁኔታዎችን በተመለከተ ሁሉም በሚባል መልኩ በውጥረት የተሞላ ነው። እንዲሁም የካርሎ አንቸሎቲ ኃላፊነትም ከመቼውም ጊዜ የበለጠ አደጋ ውስጥ ነው። በሁኔታው ላይ በሚቀጥሉት ሰዓታት እንዲሁም ቀናት ደግሞ የሚወጡ እጅግ ጠቃሚ የሆኑ መረጃዎች ደግሞ ሊኖሩ እንደሚችሉ ነው መረጃዎች እያሳዩ የሚገኙት። ፋብሪዚዮ ሮማኖ እንዳለው ከሆነ የካርሎ አንቸሎቲና የሪያል ማድሪድ ጉዳይ አሁን ላይ ያበቃለት ሊሆን እንደሚችል የሚያሳዩ መረጃዎችን እየሰማሁ ነው ብሏል። የርገን ክሎፕ እና ሻቪ አሎንዞ ለሪያል ማድሪድ አሰልጣኝነት ከተመረጡ እጩዎች ውስጥ ዋነኞቹ ናቸው። ጀርመናዊው የቀድሞው የቦሪሲያ ዶርትመንድ እንዲሁም የሊቨርፑል አለቃ የርገን ክሎፕ ጣሊያናዊው አሰልጣኝ ካርሎ አንቸሎቲ ከሪያል ማድሪድ የሚሰናበቱ ከሆነ በክለቡ ከተመረጡት እጩ አሰልጣኞች መካከል አንደኛው መሆኑን አስ ባወጣው እለታዊ እትሙ ላይ አመልክቷል። ከዚህ በተጨማሪም የቀድሞው የሪያል ማድሪድ የመሃል ሜዳ ተጫዋች እንዲሁም የሪያል ማድሪድ ሌጀንድና የአሁኑ የባየር ሌቨርኩዘን አሰልጣኝ ሻቪ አሎንሶ ሌላኛው በሪያል ማድሪድ የአሰልጣኝነት ዝርዝር ውስጥም በግንባር ቀደምትነት የተቀመጠ ሰው እንደሆነ እየተገለጸ ይገኛል። ከዚያ በፊት ግን የቀድሞው የካስቲያ ቡድን አሰልጣኝ የነበረው ራኡል ጎንዛሌስ ብላንኮ ወይም ሳንቲያጎ ሶላሪ እንግዲህ ሪያል ማድሪድን በዓለም ክለቦች ዋንጫ ውድድር ላይ በጊዜያዊ አሰልጣኝነት ሊመሩ የሚችሉበት እድል ሰፊ መሆኑን ነው ዲያሪዮ አስ በዘገባው ላይ ያተተው። ከአመት ወደ አመት የመድረኩን ዋንጫ ማሳካት የማይሰለቸው ሪያል ማድሪድ ምናልባትም ተቀላቅያቸው በመጀመሪያ ዓመቴ አሳክቼ የዋንጫ ካዝኔ ላይ አስቀምጧለሁ ብሎ ሳንቲያጎ ቤርናቢው ከተመ ኬሊያን ኤምባፔ። ነገር ግን በመጣበት ዓመት ሪያል ማድሪድ በእጅጉ ደካማ ሆኖ ከመታየቱ ባሻገር ከሚወደው መድረክም ቻምፒየንስ ሊግ ሩብ ፍጻሜ በአርሰናል ተሰናበተ። ይህ ሁሉ ይቅር፣ ባሳለፍነው ሲዘን ዋንጫውን ያሳካው ሪያል ማድሪድ በዘንድሮ ሲዘን ደካማ ሆኖ በታየበት ሁኔታ የቀድሞው ክለቡ ፓሪ ሰን ዠርሜን ስኬታማ ግዚያቶችን እያሳለፈ ያለ ክለብ ነው። በዘንድሮ የአውሮፓ ቻምፒየንስ ሊግ መድረክም እስከ ግማሽ ፍጻሜ መድረስ ችሏል። ከዛም ባለፈ የዘንድሮ የአውሮፓ ቻምፒየንስ ሊግ ዋንጫን ያሳካሉ ተብለው ከፍተኛ ግምት ካገኙ ክለቦች መካከልም አንደኛው ሆኗል። በግማሽ ፍጻሜውም አርሰናልን ነው የሚገጥሙት ብሏል አርኤምሲ ስፖርት። የሲቲዝኖቹ አማካይ እንደ አማራጭ ተደርጎም ይወሰዳል። የሪያል ማድሪድ የመሃል ክፍልን ለማጠናከር ስፔናዊው የማንቸስተር ሲቲ አማካይ ሮድሪጎ ሄርናንዴስ አማራጭ ተደርገው ከሚወሰዱ ተጫዋቾች መካከል አንደኛው ሲሆን፣ የጉዳቱ ነገር አሳሳቢ እንዲሆንም አድርጎታል። የ2024 ሲዘን ባሎን ዶር አሸናፊው ሮድሪ በዘንድሮ ሲዝን መጀመሪያ ኤስ ያለ ጉዳት አስተናግዶ እስካሁን ወደ ሜዳ አለመመለሱ የሚታወቅ መረጃ ነው። ካንዴራ ሴር እንዳወጣው መረጃ ሚጌል ጉቴሬዝ እና ኒኮ ፓዝ የሪያል ማድሪድ ቡድንን ለማጠናከር በቀጣይ ክረምት ወደ ሪያል ማድሪድ ይመለሳሉ ተብሎ የሚጠበቁ ሌሎች ክለቦች እንደሆኑ መረጃዎቹ እየጠቆሙ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው መልካም ጊዜ እንዲሆንላችሁም ጭምር ነው በአክብሮት የምመኘው መልካም ምሽት እንዲሆንላችሁ በአክብሮት ተመኘው።